ፊደል ማለት ነው። ፊደል ማለት ነው በአማርኛ ፊደላቶች ወይም ሆሄ ማለት ነው። በእንግሊዝኛ ማለት ነው የእንግሊዝኛ አልፋቤቶች እያንዳንዳቸው ሌተር ይባላሉ ማለት ነው፣ ወይም ደግሞ ሆሄ ይባላሉ። ስለዚህ ሌተሮች በስንት ይከፈላሉ? ቫውል ኤን ኮንስናንት ተብሎ በሁለት ይከፈላሉ ማለት ነው። ሶ ቫውል ምንድነው? ኮንስናንት ምንድን ነው? በአማርኛ ማለት ነው። ቫውል ምንድን ነው? ኮንስናንት ምንድን ነው የሚለውን አሳያችኋለሁ። አዳዲስ ከሆናችሁ ለዚህ ቻናል ሰብስክራይብ፣ እንዲሁም ላይክ ያደረጋችሁ ቪዲዮውን ጀምሮ፣ በጣም ወሳኝ የእንግሊዝኛ ለቤግነር የሆነ ወሳኝ የሆነ ትምህርት ነው። ሁላችሁም እንዳያልፋችሁ፣ ላይክ ያደረጋችሁ ቪዲዮውን ጀምሩ። እንግዲህ ኤቢሲዲ ወይም ደግሞ እንግሊሽ አልፋቤቶችን ለተማረ ጀማሪ ተማሪ ቀጥታ መሄድ ያለበት ወዴት ነው? ወደ ቫውል ኤንድ ኮንስናንት ቫውል እና ኮንስናንት ምን እንደሆነ መለየት አስፈላጊ ነው፣ ምክንያቱም ለማንበብ በጣም ወሳኝ የሆነ ነገር ስለሆነ ማለት ነው። ከሌተር ከዛ ደግሞ ወርድ ፕራክቲስ ወርድ ሪዲንግ ቃላቶችን ማንበብ እና መለማመድ ስለሆነ ማለት ነው። ከዛ ቃላቶችን ለማንበብ ደግሞ ምን ያስፈልገናል? ስለ ቫውል ምንድነው፣ ኮንስናንት ምንድነው የሚለውን በደንብ ጥንቅቅ አድርገን ልናቀ ይገባል ማለት ነው። ይህንን ካላወቅን ማንበብ ይከብድናል ወይም እንቸገራለን።

ስለዚህ ዳት ዊ ሜክ ዊዝ አንኦፕን ማውት ነው የሚለው ድምፅ ነው ቫውል ሌተርስ ያው ድምፆች ናቸው። ይሄ ድምፅ የሚፈጠረው ደግሞ ኦፕን ማውዝ፣ አፋችን ክፍት ሲሆን የምንፈጥረው ድምፅ ምን ይባላል? ቫውል ሌተርስ ይባላል። ለምሳሌ ኦ ኦ ስንል አሁን አፋችን ክፍት ነው። ነገር ግን የሆነ አየር ሾልኮ ሲወጣ የሚፈጠረው ድምፅ ኢኢአይ አይ። ልክ ይህንን በምንልበት ሰዓት አፋችን አይገጥምም ወይም ከንፈራችን አይነካካም ማለት ነው። የሚነካካ የሰውነት ክፍል የለንም ድምፁ በምናወጣበት ሰዓት። ቫውል ማለት ይሄ ነው። አፋችን ከፍተን የሚወጣው ድምፅ ምንድን ነው? የምናወጣው ድምፅ ምንድን ነው? ቫውል ላይ

በእንግሊዘኛ ቃላቶች ቢያንስ አንድ ቫውል ሌተር ይኖራል ማለት ነው። ቢያንስ አትሊስት ዋን ቫውል አብዛኛው ማለት ነው አብዛኛው ማለት ይቻላል። ሶ እንግሊሽ አልፋቤት ሀው መኒ ቫውል ሌተርስ ዘር አር ፋይቭ ሜን ቫውል ሌተርስ። ሶ ቫውል እንደዚህ ነው ካለን የቫውልን ትርጉም ከተናገርን ስንት ቫውል ሌተሮች አሉ ወይም ስንት ድምፆች አሉ በእንግሊዝኛ? ከዚህ ላይ እንደምታዩት ዜር አር ፋይቭ ሚን ቫውል ሌተርስ። ከዚህ ላይ እንደምታዩት የመጀመሪያው ማነው? ኤ፣ ኢ፣ አይ፣ ኦ፣ ዩ። ጠቅላላ አምስት ቫውል ሌተሮች አሉ። ኢንግሊሽ አልፋቤት ዜር አር ፋይቭ ሜን ቫውል ሌተርስ ሶ፣ አምስት ቫውል ሌተሮች አሉ። ስለዚህ እነዚህን ስናነባቸው ከላይ ትርጉሙ እንደገለጽ ነው አፋችን ከፍት ያለ ሲሆን የሚወጡ ድምፆች ናቸው። ኤ ኤ ኤ፣ የሚነካካ ነገር የለም። ከከንፈራችን ወይም ተናጋችን ወይም ጥርሳችን ጋር የሚነካካ ነገር የለም። ኤ ኢ አይ አይ አዎ አዎ ዮ ዮ እነዚህን በደንብ ቼክ ማድረግ ትችላላችሁ። ሙሉዎቹ የሚነካካ የአካል ክፍል የለንም ድምፃቸውን ስናወጣ ማለት ነው። ኤ አይ ኦ ዩ። ስለዚህ እዚህ ላይ እንደምታያቸው እነዚህ ቫውል ናቸው ማለት ነው። በደንብ ግልጽ እንዲሆንላችሁ ባፋችሁ እየተናገራችሁ መለማመድ ትችላላችሁ ማለት ነው። ከእኔ ጋር እስኪበሉ ኤ ኢ አይ ኦ ዩ ሶ በደንብ መለማመድ አለባቸው። ከዛ ከታች ስንሄድ እዚህ ላይ ሳምታይምስ ሳምታይምስ ዋይ ኢዝ ኤ ቫውል ቱ፣ ዋይ ኢዝ ኤ ቫውል ቱ። ሶ ዋይ አንዳንዴ አንዳንዴ ዋይ እንደ አናባቢ ትነበባለች ማለት ማለት። ያው ቫውል ማለት አናባቢ ማለት ነው። ኮንሶናንት ማለት ደግሞ ተነባቢ ማለት ነው። ኮንሶናንት ተነባቢ፣ ቫውል አናባቢ በምን በአማርኛ ማለት ነው። ዋይ ደግሞ እንደ ኮንስናንትም እንደ ቫውልም ትነበባለች። ሳምታይምስ ዋይ ኢዝ ኤ ቫውል ቱ፣ ልክ እንደ ቫውል ትነበባለች ዋይ ማለት ነው። ሶ ላይክ ኢን ደ ወርድ ክራይ ኦር ሃፒ። ሶ ልክ በዚህ በዚህ ወርድ ዋይ እንደ ማን ሆና ነው የተነበበችው? እንደ ቫውል ሆና ነው ክራይ ክራይ ክራይ ከዛ ሀፒ ሀፒ ዋይ መጨረሻ ላይ ያለችው ማለት ነው። ስለዚህ ከዋይ ቀጥሎ ቫውል ከሌለ ቫውል ካልመጣ ዋይ ምን ሆናለች ማለት ነው? ቫውል ሌተር ነች፣ ልክ እንደ ቫውል ተነባለች ማለት ነው። ስለዚህ ከዚህ ላይ ግን አምስቶቹ ዋና ዋና ቫውል ሌተርስ የሚባሉ ናቸው። ዋይ ግን ሳምታይምስ ቫውል ትሆናለች፣ ሳምታይምስ ደግሞ ኮንስናንት ዩሽሊ

ከዛ ደግሞ ኤ አለች። ስለዚህ እነዚህ ቫውል ናቸው እንደምታዩት። ከዛ ይቺ አይ አይ ላይክ ኢን ኤግሎ። ስለዚህ ከዚህ ላይ አይ ምንድን ነች? ቫውል ነች። ቫውል ሌተር ነች። አምስቶቹ ቫውል ናቸው ማለት ነው። ከዛ ኦ ኦ ላይክ ኢን ኦክቶፐስ

የመሰረተ ማህል ነው። ስለዚህ እነዚህ ቫውል ይባላሉ። በቃ እነዚህን ግዴታ እና ግዴታ ማየት አለባችሁ። ቫውል ይባላሉ ማለት ነው። ኦኬ ደ ሰከንድ ኮንሰናንት ሌተርስ ኮንሰናንትስ ምንድን ነው? ኮንሰናንትስ ሶ ኮንሰናንትስ አር ኦል ደ አደር ሌተርስ ኢን ደ አልፋቤት ዳት ዳት አር ናት ቫውልስ ምንድን ነው የሚለው ኮንሶናንት የምንለው ከኦል ዘ አደር ሌተርስ ኢን ዘ አልፋቤት ዳት አር ኖት ቫውልስ። ማለት ከቫውሎቹ በስተቀር ቫውል ያልሆኑት የእንግሊዘኛ አልፋቤቶች በሙሉ ከቫውሎች ውጭ ሌላው ምንድን ነው ኮንሶናንት ነው ማለት ነው። ኢን እንግሊሽ there are 26 letters so uh, five are vowels and 21 are ኮንሰናንት ዚህ ላይ ዲስ ሳውንድስ ይ ዩር ሊፕስ ታንግ ኦር ቲዝ። ይሄኛው ደግሞ በተቃራኒው ነው። ድምጾቹ ቫውል ድምጾች ሲወጡ አፋችን ክፍት የነበረው ነገር ግን ከዚህ ላይ በአየር ግጭት አፋችን ወይም ተናጋችን ወይም ከንፈራችን በሚጋጭበት ሰዓት የሆነ አየር ታግቶ ሲቆይና ሲለቀቅ በዛን ሰዓት የሚወጣ የምናወጣው ድምፅ ነው ማለት ነው። ያ ምንድን ነው? ኮንሶናንትስ ይባላሉ ማለት ነው። ዴር አር ትዌንቲ ዋን ኮንሶናንት ሌተርስ። ዴር አር ትዌንቲ ዋን ኮንሶናንት ሌተርስ። ጠቅላላ 21 የሆነ 21 ይሄ ኮንሶናንት ሌተሮች አሉ። ወይም ምን ብለን ያልናቸው በአማርኛ ተነባቢ ተነባቢ ድምፆች ያላቸው ስንት ናቸው? 21 አምስቱ ቫውል፣ 21ዱ ደግሞ ኮንሶናንት ነው ማለት ነው። ኦኬ ሶ ከዚህ ላይ እንደምታዩት ቢ ሲ ዲ ኤፍ ጂ ኤች ጄ ኬ ኤል ኤም ኤን ፒ ኪው አር S T V W X Y Z ስለዚህ እነዚህ ሃያ አንዶቹ ከቫውሎቹ በስተቀር ያሉት ምንድን ናቸው? ኮንሶናንት ናቸው። ኤግዛምፕልስ ኦፍ ኮንሶናንት ሳውንድ፣ ይህ ኮንሶናንት ሳውንድስ ኤግዛምፕል ምሳሌዎችን ከዚህ ላይ ያሳየና፣ ቢ ላይክ ኢን ቦ፣ ዲ ላይክ ኢን ዶግ ኤስ ላይክ ኢንሳን ቲ ላይክ ኢንትሪ ከዚህ ላይ የምታዩቸው የመጀመሪያ የመጀመሪያ ድምፆቹ ማለትም ሌትሮቹ ምድናቸው ኮንሶናንት ናቸው። ኮንሶናንት ናቸው። ስለዚህ ምሳሌዎችና ያሳየን ማለት ነው። ከዚህ ላይ ሶ እዚ ጋር እንደምታዩት ኢዚ ትሪክ ቱ ሪሜምበር ይላል። በቀላሉ ለማስታወስ ምን ብላችሁ ማየት ትችላላችሁ፣ ኮንሶናንት እና ቫወሎችን ለመለየት ማለት ነው። ኢፍ ኢት ኢዝ ናት ኤ ኢ አይ ኦ ኦር ዩ ኢት ኢዝ ኤ ኮንሶናንት። ምንድነው የሚለው ኢፍ ኤ ኢ ኦ እነዚህን ካል ሆነ እነዚህን ካል ሆነ ምንድነው ማለት ነው፣ ኮንሶናንት ነው ማለት ነው ስለዚህ የሚቀላችሁ እንዴት ነው፣ አምስቶችን ትይዛላችሁ ቫውል ሌተርስ የሚባሉትን። ከዛ ውጭ ያለው ግን ምንድ ነው ነው ማለት ነው። ስለዚህ ቅለል ያለ መንገድ በዚህኛው መንገድ ማየት ትችላላችሁ። ዋይ ግን እንደተበባል ነው ሳምታይምስ ቫውል ትሆናለች ማለት ነው። ከዛ ውጭ አምስቶቹ ቫውል ናቸው። አተር ቲዮኒ ዋን አር ኮንሰናንት ሌተርስ። ኤቭሪዋን በደንብ እንደተመቻችው ተስፋ አድርጋለሁ። ለጀማሪዎች የሚሆን ትምህርት ነው ከተመቻችሁ እና አስተምሮናል ብላችሁ ካሰባችሁ ላይክ አድርጉኝ እንዲሁም ሌላም ሀሳብ አስተያየት ካላችሁ ኮሜንት ላይ መጻፍ ትችላላችሁ ሌሎችንም ቪዲዮዎችም እሰራላችኋለሁ በዚሁ መንገድ ከተመቻችሁ ለዛሬ ትምህርታችን ይመስላል መልካም ጊዜ መልካም ቆይታ